ታውቀዋለሽ ወይ ጀማል ታውቀዋለሽ ወይ ታገርሽ? እንተን አገር ሰላም ጤና ይስጥልኝ፣ የተከበራችሁ የበልግ ሚዲያ ቤተሰቦች። ጀማል የሚባለው ሰውዬ የት ነው ያለው? ጀማል የት ነው፣ የት እንደሆነ እስኪ ያለበትን ጠቁሙን። እቺን ሴትዮ በሱ ምክንያት እየተደበደበች ነውና ጀማል የት ጀማል የሚባለው ሰውየስ ምን አስመክቷት ነው? እስከዚህ ድረስ እንደዚህ እስከምትሆን ድረስ እየያሰቃየቻት ያለው ነው። እሷ የቅርብ እንትኗን ድንገት ጥቃት ነው አልገባኝም። እሺ ነገሩን